ነብይ ጆይ ጭሮ ወደ ሻኪሶ የመባል ስፍራ ስደርስ ከፍተኛ ደማቅ አቀባበል እንደተደረገለት ተናገረ። ለአራት ሰዓታት ያክል መንገዱም ዝግ እንደነበረ ነው የገለጸው። በነብይ ጆይ ጭሮ መካከል በተፈጠረው ክፍተት ምክንያት ወደ ኮሪያ ማቅናቱም የምታወስ ነው። ጆይ ጭሮ ከዚህ በፊትም በቅርቡ ወደ ናይሮቢ ለአገልግሎት በማቅናቱ ከፍተኛ አቀባበል እንደተደረገለትና ወታደራዊ ስነስርዓት እንደተካሄደ ጭምርም የወጡት መረጃዎች ያሳያሉ። ወደ ሻኪሶ የሚባል ስፍራ ሲሄድ ከፍተኛ አቀባበል እንደተደረገለትና የመንግስት ሚኒሻዎች ከፍተኛ አቀባበል ሲያደርጉለትም ተስተውሏል። ጆይ ጭሮ ከዛም የተነሳ መግለጫ ሲሰጥም አራት ሰዓታት ያክል መንገድ ዝግ እንደነበረ ጭምርም ነው። ሻኪሶ የመባል ስፍራ እንደምታወቀው በወርቅ አቅራቢነት የምታወቅ ከኦሮሚያ ክልል ስፍራዎች ውስጥ አንዱ ነው። ሻኪሶ ሲሄድም ህዝቡን በከፍተኛ ደስታ ወደ ጎዳና እንደወጣም የወጡት መረጃዎች ያሳያሉ። ጆይ ጭሮ በከፍተኛ ሁኔታ ከዚህ በፊትም ተቃውሞ ስገጥሞ እንደነበርና አብዛኞቹ በከፊል እሱን ሀሰተኛ ነቢይ ነው በማለት ስተችም፣ በርካቶቹ ደግሞ እሱ ከእግዚአብሔር የተቀባ ነቢይ ነው በማለትም በርካቶች ሲከራከሩም ተስተውሏል። ጆይ ጭሮ አገልግሎት ላይም ብዙ ጊዜ አነጋጋሪ ስራዎች መካከል አንዱ ፕሮፌቲክ ዳንስ የሚባለው ንግግሩም ይታወቃል። በፕሮፌቲክ ዳንስ ንግግሩ በርካቶችን ምን ጉድኖ በማለትም ሲያነጋግር ቆይተዋል። ሌላኛው ደግሞም ከምንጣፍ ስር ብር ወጣ ማለቱም የማይረሱ ናቸው። በርካታ አነጋጋሪነቱን የቀጥለው ጆይ ጭሮ ወደ ሻኪሶ ደርሻለሁ በማለትም ለአገልግሎት በማቅናት በከፍተኛ እጀባ እንደተደረገለትና አቀባበል እንደተደረገለትም ነው። ሰሞኑን ነቢይ እዩ ጩፋ ወደ አዋሳ ማቅናትም ተከትለው በካውንስሉና በእዩ ጩፋ መካከል ከፍተኛ መካረር ታይቶ ነበር። እዩ ጩፋን በይፋ ታግዷል በማለት ካውንስሉ መግለጫ መስጠቱ የምታወስ ነው። ታዲያስ የጆይ ጭሮ በዚህ ሰዓት ወደዛ ማቅናት ውስጥ ምንድን ነው በማለት በርካቶችም ነገሮቹን የምካረሩ እያስመሰሉ እንደሆነም በርካቶቹ የገለጹ እንደሚገኙ ጭምርም ጆይ ጭሮ ይህንን ፖስት ማድረጉ በርካቶችን እያነጋገር እንደሆነ ጭምርም ነው። ለአራት ሰዓታት ተዘግተዋል በማለትም ነው በማህበራዊ ሚዲያ ትክክለኛ ገጹ ላይ ያጋራው። ጆይ ጭሮ አነጋጋሪነቱን እንደቀጠለም በርካቶቹም እየገለጹ እንደሚገኙ ጭምረም ነው። የጆይ ጭሮ አገልግሎት በመጽሐፍ ቅዱስ ሚዛን መዝኑት፣ ፍረዱት በማለትም በርካቶች ሲገልጹ፣ እኛ ለመፍረድ ሞራል የለንም በማለትም ሲገልጹ ተስተውሏል። ታዲያ እኛ ፍረዱ ሳንል በመጽሐፍ ቅዱስ ሚዛን አይታችሁ ትክክል ነው ወይስ ትክክል አይደለም፣ አካሄዱ ልክ ነው ወይስ ልክ አይደለም በማለትም በርካቶች ሲገልጹ ነበር። በሌላ በኩል ደግሞ ጆይ ጭሮን የቃል እውቀት የለውም በማለትም የተከራከሩትም አልጠፉም። መጽሐፍ ቅዱስ ማንበብ የማይወድ ሰው እንዴት ነው ነብይ የሚሆነው? መጽሐፍ ቅዱስ የተጻፈው የእግዚአብሔር የፍቅር ደብዳቤ ነው። ታዲያ ያን ገልጦ ያላነበበ ሰው ለመጽሐፍ ቅዱስ ቦታ የሌለው የመጽሐፍ ቅዱስ እውቀት የሌለው ሰው ነቢይ ነኝ ብሎ ብነሳ እንዴት ሊሆን ይቻላል? ያ ተቀባይነት የለውም በማለትም በርካቶቹ ሀሳባቸውንም ሲገልሱም ተስተውሏል። ስለዚህ መጀመሪያ እግዚአብሔር የጻፈለትን የፍቅር ደብዳቤን መጽሐፍ ቅዱስ ሳትገልጥ ሳታቅ እንዴት ነው ወደ ነቢይነት አገልግሎት የምትመጣው? መጽሐፍ ቅዱስ ላይ ፍቅር ሳይኖር እንዴት ነው ነቢይ የእግዚአብሔር ልጅ ነኝ በማለትም ነቢይ ሆኖ የሚገለጠው? በማለትም ተከራካሪ ተጠያቂዎቹን እንዳልጠፉ ጭምርም የወጡት መረጃዎች ያሳያሉ። ስጋዊ ብልጽግና ሳይሆን መንፈሳዊ ወይም የነፍስ እረፍት እድገትን ሁሉ ነገር መንፈሳዊ እድገትን በማስመልከትም ነው መጽሐፍ ቅዱስ የሚያበረታታው እንጂ የኪስ ገንዘብ ብበረታታ ባይበረታታ መንፈሳዊ ሕይወት ጋር እንደማያገናኝ ጭምርም ነው። መንፈሳዊ ሕይወት አንድና አንድ የኪስ ወይም የስጋዊ ጉዳይ ሳይሆን መንፈስ እንድጠነከር ከእግዚአብሔር ጋር ያለው ግንኙነት ሰው እንዲያበረታታ ነው መጽሐፍ ቅዱስ የሚመክረው። ጆይ ጭሮም በማስመልከትም የአገልግሎት ሚዛኑ ልክ ነው ወይስ ልክ አይደለም በሚለው እናንተም በመጽሐፍ ቅዱስ ሚዛን መለካት እንደምትችሉም ነው። በርካታ የመንፈሳዊ ሰዎች እየገለጹ ያሉት አጠቃላይ ያን በማስመልከትም ነው። ጆይ ጭሮ በአሁን ሰዓት ወደ ሻኪሶ ለአገልግሎት እንዳቀና ጨምርም የወጡትና የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። አብሬያቸው የቆየሁት ደግሞ ሚኪ ነኝ ከሚኪ ታቦርን ፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ተአማኒ መረጃን ያገኙ። ለሰዓታት ካሉኝ አጫጭር መረጃዎች ይንመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።